ሰላም የኢየሱስ ክርስቶስ ሰላም በያላችሁበት ይድረሳችሁ ወገኖች እንደምን አላችሁ ደህና ናችሁ እግዚአብሔር ስሙ የተባረቀ ይሁን ሙስሊም ሴቶች በተለይ በአሁኑ ወቅት በከፍተኛ ደረጃ እየተማሩ ወደ ክርስቶስ በመምጣት በመጉረፍ ላይ ነው የሚገኙት ይቺ ሌላዋ የዶክተር ዛኪር ናይክ ተማሪ ደቀ መዝሙር የነበረች አክራሪ ሙስሊም የነበረች ፍሮም እስላም ዋይ አይ ቹዝ ክራይስት ፓርት ዋን ከእስልምና ወጥቼ ለምን ኢየሱስን መረጥኩ፣ የሚል ፕሮግራም ቤተሰቦቿ በጣም አክራሪ የነበሩ አሜሪካን የሚኖሩት በከፍተኛ ደረጃ አክራሪ የነበሩና ብዙ የእስልምና ትምህርትን የተማረች በእስልምና ያደገች ተኮትኩታ ያደገች እህት ናት። አሁን በጌታ በኢየሱስ ክርስቶስ አምና እነ ዶክተር ዛኪር አታለዋት እንደነበረ ትናገራለች። ወደዚህ ወደ መጀመሪያው አካባቢ ዶክተር ዛኪር ናይክ ምንም የማያውቅ ነገር ግን ብዙዎችን ወደ ስህተት የሚጥል ነው በማለት ትናገራለች። እና መጽሐፍ ቅዱስን ለማንበብ ትሪኒቲ የሚባለውን ነገር እንትን ለማለት በጣም በጣም በጣም በአፍንጫ ይውጣ እንጂ አላረገውም እል ነበር አለች። መጽሐፍ እንዴት ትሪኒቲ የሚባል ማለት ስላሴ ማለት ነው የስላሴ አስተምሮት ማለት በፍጹም ሊገባኝ አይችልም በፍጹም ራሱ በራሱ የሚቃረን ነውና ይሄን እንትን አለልም ክርስትናን እንዳልቀበል ያደርገኛል በማለት በመጨረሻ ግን ያው ስላመማት ህመም መጣባት ህመም ሲመጣባት ሌላ ቪዲዮ ስታይ አርኤፍ ጄ ኬኔዲ የሚባል የኬኔዲ አሜሪካዊው እንዴት ከበሽታው በክርስቶስ በማመን እና በማጸለይ ከበሽታው እንትን እንዳለ ያንንን ምስክርነት ያን መሰከረውን ምስክርነት ሰምታ ለምንምንም እንኳን ምንም እንኳን ይሄ መጽሐፉ ኮራፕት የሆነ ቢሆንም ማለት የተበላሸ የተዛባ ቢሆንም የክርስቲያኖች መጽሐፍ ለምን አላነበውም ብዬ ከዛ መጽሐፍ ገዛሁና ወንጌልን ማንበብ ጀመርኩ በራሴ አለች። ከዛ ወንጌል እና ቁራንና ቁራንን ከወንጌል ጋር ጎን በጎን እያደረግኩ ማየት ጀመርኩ አለች። ምን ተማረች? ምን አገኘች? እ እንስማ crucifixion itself because in Islam the claim is that he was never crucified that God said ሌላው እንግዲህ በመጀመሪያ ያገኘቻቸው በቁርአንና መጽሐፍ ቅዱስን ስታገኝ ወደዚህ አካባቢ ወደ መጀመሪያ አካባቢ ያገኘቻቸው ምንድን ነው? ማርያም የኢየሱስ እናት በቁርአን መጽሐፍ የተሰጣትና በጣም የመወዳትኝ ቁርአን የሚለው የአምራም የሙሴ እህት ናት ይላል። እና ሳነበው እንዴ ማርያም ማ ያችኛዋ ሌላ ማርያም ናት ከግብፅ ሲወጡ አብራ የወጣች የዘመረች ነቢይ የሆነችው ማርያም ናት እቺ ቁርአን ማርያም ናት የሚላት ግን በምን ተገናኙ ይህ ቁርአን ደል ዞታል አልኳለች ምክንያቱም ከአይሁዶች መጽሐፍ እጄ የካረኩኝ አለች ክርስቲያኖች እንትን እንዳልል ስጠራጠረው የአይሁዶችን መጽሐፍ ህጀ ቸግ ሳረገው የሙሴ እህት መርያም ናት። ስለዚህ መሐመድ ተዛብቶበታል አለ። በጣም ተዛብቶበታል። ከዛ የአምራም ልጅ ናት ይላል። እንዴ አምራም የነበረው መቼ ነው? እና ይህ ነው ሌላው፣ ኢየሱስ ክርስቶስ አልተሰቀለም ሚለው ሳነበው ቁራኑን እንትን ወንጀልን ሳነብ ደግሞ በጣም ሁለቱ ተጋጨብኝ። የትኛው ነው እውነተኛ፣ የትኛው ነው ውሸተኛ ብዬ ስመረምረው ቁርአን በምንም ማረጋገጥ የማይቻል ነው። በምንም ታሪኩን ከዚህና ከዛ ብሎ ማረጋገጥ አይቻልም። አለሃለው አለሃለው ተብሎ የመጣ ነው እንጂ እንትን ማለት አይቻልም። ስለዚህ ተፋጨብኝ ነው የምትለው the እና ቁርአን የሚለው ኢየሱስ አልተሰቀለም። መስሎ ታያቸው እንጂ አልገደሉትም አልሰቀሉትም ይላል። ወንጌሎች እንደመሳነባቸው ኢየሱስ እንደተሰቀለ ዓላማው የመጣበትና የተሰቀለበት እኛን ለማዳን መሆኑን ይናገራል። ሙስሊም እንደሆንኩት ይህን ጠይቄ አላውቅም። መጀመሪያ ምክንያቱም ውሸት መጽሐፍ ቅዱስ ውሸት ነው ብዬ ስለማመን ማለት ነው። ቁራን እውነት ነው ብዬ ስል እንደ ሙስሊምነቴ እንትን አለለም ነበር ጠይቅያእና አሁን ጥያቄ መጣሁኝ እና ሳነብ ወንጌልን ታየሁ በኋላ ለምንድን ነው እግዚአብሔር ለምን ብሎ ነው ያስመሰለው? ኢየሱስ የተሰቀለውን አላህ ማለት ነው እግዚአብሔር ሳይሆን አላህ፣ ለምንድነው ያስመሰለው መስሎ ታያቸው ያለው ለምንድነው መስሎ እንዲታያቸው ያደረገ ምንድን ነው አላማው? አልተሰቀለም፣ መስሎ ታያቸው። ለምን ለምንድነው መስሎ እንዲታያቸው ያደረገ አላህ ያን ያደረገው ለምንድን ነው? that resulted in the spread of this the world's largest religion now ናው ሬስፖ ን ን ሪ ምሰ ስ ን ስትን ድ ጋ እና ድምዳሜ የደረስኩት እሺ፣ ይሄ አሁን ያነበርኩት ወንጌል እናንትን የሚሉት ወንጌሎች የሚናገሩት ኢየሱስ እንደተሰቀለ እንደተሰቀለ ነው። ግን አላህ አልተሰቀለም። ለምን? ስለሸወዳቸው አስመስሎ ስላሳያቸው። ታዲያ አስመስሎ በማሳየት ለምንድን ነው እነዚህን ክርስቲያኖች በሙሉ ትልቁን ሃይማኖት ትልቁን ለምንድን ነው የሸወዳቸው? ምንድን ነው ምክንያቱ? አስመስሎ በማሳየት ይህንን ሁሉ ህዝብ ያታለለው ይህ እውነተኛ አምላክ ነው ወይ? ለምን የሸወዳቸዋል ነው ክርስቲያኖችን? ምክንያቱም ክርስቲያኖች በቃ ተሰቅሏል፣ ሮማውያን ተሰቅሏል ተሰቅሏል ብለው ነው። ሮማውያን ተሰቅሏል ብሎ ነው። ለምሳሌ የሮማ እንትን ጲላጦስ ሁሉ ወታደሩ ሁሉ ተሰቅሏል ብለም ነው። ይህ መረጃ አላት። ከመጽሐፍ ቅዱስ ውጭ በታሪክ የተጻፈ አይሁድ የአይሁድ ጸሐፊ የሆነው ራሱ ፍላቪየስ ጆሲፈስ ፍላቪየስ ጽፎታል። እና ተጽፏል ከመጽሐፍ ቅዱስ ውጭ እና ለምንድን ነው ይህንን እንትን ያለው አላህ ይህን ያደረገው ለምንድን ነው? ለምንድን ነው? እነዛ ሁሉ ተሸውደዋል። ሮማውያንም፣ ወንጌላውያንም፣ ክርስቲያኖችም ክርስቲያን ያልሆኑትንም አላህ ሸውዷቸዋል። ለምንድን ነው ይሄ ሁሉ? እኔ ምንም ሴንስ አይሰጠኝም። አላህ ያደረገው ምንም ሴንስ አልሰጠኝም ማለት ነው። እኔ በጣም ያስገረመኝ ደግሞ የመጽሐፍ ቅዱስ ታሪክ ታሪካዊነት እና ተቀባይነቱ እውነታዊነቱ፣ እውነታ ምክንያቱም፣ የተቃጠለ የለም። በቁርአን የተቃጠላለ ምን ያለ የተቀየሩ ምን ያሉ ብዙ ነገሮች አሉ። በጌበላው አለ ምን፣ እዚህ ግን እንደዛ የሚል የለም። ስለዚህ ወጥ የሆነ እውነተኛ ወንጌል መሆኑን ይሄ በቃ እንትን አደረገኝ፣ ነካኝ።

በመጽሐፍ ቅዱስ ከትርጉም ወደ ትርጉም ከትርጉም ወደ ትርጉም ወደ ትርጉም ሲወጣ ሲወርድ ተተርግሞ እንትን ብለው ያሉት ይሄ ሁሉ በጣም በጣም ትራንስሌሽኑ እንደዛ ነው ብለው ያሉት ሀሰተኛ፣ ምክንያቱም ሙስሊሞች እንደዛ ይላሉ። ይሄ ትክክለኛ አለመሆኑን ተረዳው። በግሪክ በአሁን ክርስቲያኖች ያላቸው መጽሐፍ ድሮ መጀመሪያ የነበረው መጽሐፍ እንደሆነ የተቃጠለ የለንም። ማለት ይህን ነው ያገኘሁት፣ አንብቤ ከግሪክ ከኦሪጅናሉ ከግሪክ እንደመጣ ብዙ ማኒስክሪፕቶች ማለት ጽሁፎች በተለያዩ ሀገሮች እንዳሉ ብዙ ማረጋገጫዎች። ምክንያቱም በአፍሪካ አለ፣ በሮም አለ፣ በተለያየ ድሮ የተላከው ሁሉ በየቦታው ማስረጃ አለ። ማረጋገጫ እና ብዙ ማኒስክሪፕቶች እንዳሉ ወይም ደግሞ ጽሁፎች እንዳሉ ማስረጃዎች፣ ታሪካዊ ማስረጃዎች እንዳሉ ይህንን አወቅኩኝ። ሂስቶሪየንስ ምስተዲደስ ይህንን ያጠኑ ታሪካውያን በሙሉ ክርስቲያን የሆኑ ያልሆኑም፣ ክርስቶስ እንደተሰቀለ ይናገራሉ። እና አንዱ እንግዲህ ከዚህ ላይ ውሳኔ ላይ መድረስ አለብኝ አላህን አም መሐመድ ዝም ብሎ ግራ ገብቶ ኮፒ ፕላጀራይዝ ያደረገውንን መጽሐፍ ቁራን አምኜ እሱን መቀበል አለብኝ? ክርስትናን መጽሐፍ ቅዱስን መወርወር፣ መጣል አለብኝ ወይስ ወይስ ደግሞ ወደ ክርስቶ የክርስትናን በደንብ አጥንቼ ማግኘት አለብኝ የሚል እንትን ውስጥ ግራ እንትን ማለት ውስጥ እንትን ውስጥ አጣብጭኝ ውስጥ ገባሁ ነው የምትለው። የኢየሱስ ክርስቶስ እውነተኛ ታሪክ ራሱ ሳነባው ቁርአንን ውሸት መሆኑን አስረገጠልኝ። በቃ ኢየሱስ ታሪኩ ራሱ የኢየሱስ ማንነት በወንጌል የተገለጠው እሱንን በትክክል ራሴ ሳነባው ቁርአን ሐሰተኛ መጽሐፍ መሆኑን በቃ እንትን አለገለኝ ብዙ የተማርኩት ሁን ገልጭ ልነግራችሁ ማልችለው በጣም ብዙ ነገር አለ። በቁራን እና በመጽሐፍ ቅዱስ ውስጥ በጣም አሜዝኝ የሆነ ከመጽሐፍ ቅዱስ የተማርኩ ስ ስ በትምህርት በቁርአን በስልምና ትምህርት ቤት እንደዚህ አይነት ነገር አልተማርም፣ በፍጹም ስለ ወንጌል አታንብቦ ተብለን ነው የምንከላከለው። በትምህርት ቤትም በተለያየም በቤትም በመጽሐፍትም የትም ማግኘት አንችልም። ስለዚህ ይሄ በጣም እንትን ነው። እና ስለ ሀዲቶች ከሌከለ ያለው ከሌከለ ያለው ከሌከለ ያለው የሚለው እነዛ ያን ሁሉ አንብቤ ያን ሁሉ ዘመን ያሳለፍኩበት እና ያወቅኩት በጣም እንትሚ ላይ ሆነ ነው እራሱ የተሰበሰበበት። ምክንያቱም ማመድ ከሞተ ከሁለት መቶ ከምናምን ዓመት በኋላ ሦስት መቶ ዓመት በኋላ ነው የተሰበሰበው እና ችግር የነበረባቸው መሆኑን አወቅኩኝ። በጣምዲቱእና ቡሃሪ ራሱ በዛ በአጭር ጊዜ ውስጥ የሰበሰበው ያን ምክንያቱም ዘጠና ስን ዘጠናሰባት ፐርሰንቱ ተሩሯል ተሩ ተጥሏል፣ አልንቀበለም ተብሎ ሳይ ምንም ምክንያቱም እሱ አረበኛ ተምሮ ነው አይነት ስውር ነው እና ይህ ሁሉ ግራ የሚያጋባ ነው ነው የምትለው። የኢየሱስ ክርስቶስን ታሪክ በወንጌላት ሳገኘው ስማረው በጣም በጣም በጣም እንትን ተደሰትኩኝ ነው የምትለው። በጣም ውስጤን የያዘው ውስጤን አስራው ነው ምትለው። በጣም በብዙ ነገር በጣም እንትን ብዬ ነበር፣ ተገርሜ ተደንቄ ነበር በብዙ ነገር። ከሁለት ሺህ ዓመት በፊት የተጻፈው ወንጌል እኔን ይናገረኛል። ስለ ለሬ ይናገረኛል ዝም ብሎ ቁርአን ከሚቀባጥረው እናንተን ከሚለው ጋር ሲወዳደር ይሄኛው እኛው እኔ ለራሴ ለልቤ ይናገረኛል። ዛሬ እንደተጻፈ ነው የሚመስለኝ ወንጌል ራሱ ዛሬ ሆኖ ተጽፎ ለእኔ እንደተሰጠ ጊዜ የማይወስነው ነው። በጊዜ የማይገደብ ነው ወንጌል። የወንጌል መልእክት በጊዜ በምንም አይገደብም። ይኸው ለራሴ ነው፣ በቀጥታ ለእኔ ነው የሚናገረኝ። ኢየሱስ የሚናገረው ለእኔ እንደ ቁራን አይደለም፣ ለእኔ ለራሴ ነው የሚናገረኝ። ባነበብኳቸው ቁጥር አለቅሳለሁ ወንጌሎችን ለራሷ ነው እንግዲህ ትግል ነው፣ ቁራንን በጎን ወንጌልን በጎን እና ግን ወንጌል ያስለቅሰኛል። በቃ ውስጤን ይናገረኛል፣ ውስጤን ይነካኛል። የማቴዎስ ወንጌል ምዕራፍ አምስትን የተራራውን ስብከት ሳነብ በጣም ቆንጆ፣ በጣም ደስ የሚል ኢየሱስ ስለ ዲቮርስ ስለመፋታት እንት መፋታት ዝም ብለ እንግዲህ በእስልምና ምንድን ነው መፋታት ማለት? መፋታት ማለት ታላቅ ታላቅ ታላቅ ታላቅ ብለህ መፍታት ትችላለህ። መፍታት በቀላሉ ታላቅ ማለት ሶስት ትሪፕል ታላቅ ካልክ እንዲያውም ዙረመን እንትን ማለት አችልም። እና ይሄን ኢየሱስ ግን እንዴት አድርጎ ለትዳር ክብር እንደሰጠው ነው የነካት እሱ።

ይሄ በጣም በጣም ራዲካል የሆነ በጣም በጣም አስገራሚ ነው ነው የምትለው። ለእስልምና ይሄ እብደት ነው። እን እንዴት ጠላትን ውደድ የሚል እንዴት እንዴት ምን አይነት ነው? ምክንያቱም እስልምና በለው ነው በለው ትዝ ይላችኋል የንቶኒን ስተረጉምላችሁ አልቆረሺ አሚር አልቆረሺ ሸክ አሚር አልቆረሺ ምን አይነት ሃይማኖት ነው ያለው? በለው በለው እንግዲህ ያለው እዛ ጋር ስታወዳድረው ይሄ ወንጀል ማለትማ። በጣም እንዴት ነው ነው ምትለው? እንዴት እንደዚህ አይነት አስተምሮ ይዞ የመጣው ኢየሱስ ምን ጥቅም ሊያገኝ ነው? ምን ሊያገኝ ነው ኢየሱስ እንዲህ አይነት ትምህርት ያስተማረ ምንድን ነው የሚያገኘው? ምንድን ነው የሚያገኘው ጥቅም ኢየሱስ ይህን አስተምሮ? መሐመድማ በሚያስተምራቸው የሚያገኘውን ጥቅም አውቃለሁ? መሐመድ ለጥቅም ነው። ኢየሱስ ግን ይህን ሁሉ ዝም ብሎ በነፃ ያለምንም ጥቅም እንዲሁ በከንቱ ያደረገው ምንድን ሊያገኝ ነው? በኢየሱስ ምንም በጣም ለመረዳት ያስቸግረኛል። ኢየሱስ በነፃ ያለ ምንም እንትን በቃ ይህን ድሁኑ፣ ጻድቃን ሁኑ፣ ንጹሐን ሁኑ፣ እንደዚህ ሁኑ፣ በቃ ጠላቶቻችን ውደዱ፣ ይህን እያለ ምንድን ሊያገኝ ነው? በእውነት ነው። እሱማ እኛን ሊያድነን ነው። ጌታ ኢየሱስ እኛን ሊያድነን ነው። እንዴት አይነት ቆንጆ ነው፣ ወንጌል መጽሐፍ ቅዱስ እንዴት አይነት ቴክስት ቆንጆ ያማረ መጽሐፍ ነው። በሁሉም ነገር ተሰማኝ። በሁሉ ነገር ውስጥ የገባ ነው ምትለው የኢየሱስ አስተምሮ የኢየሱስ ስራ። ሀሌሉያ። ረጅም ሆነባቸዋል። ኢየሱስ ወገኖቼ ምንድን ነው ምላቸው? ያ ኢየሱስ ነው። ኢየሱስ ነው። በተለይ ኢትዮጵያውያን፣ ኤርትራውያን ሙስሊሞች ወገኖች ለእናንተ የምነግራችሁ ኢየሱስ ልዩ ነው። አንሱ፣ እናንብቡት። ለምሳሌ እሷ ያነበበችው እናንብቡት፣ ማቴዎስ አምስትንድ እናንብቡት። እውነቷን ነው። ለምንድን ነው ሙስሊም አክራሪ ሙስሊም የነበረች እናንተ የምትወዱት የዛኪር ናይክ እንትን የነበረች እንዴት ምንድን ልታገኝ ምንድን ነው? እሷ ይህንን ፈትሻ እንትን ካለች ካየች እናንተም አንብቡትና ከቁራን ጋር አወዳሉ። ከዛ ወዲያ ውሸታም በሏት፣ ከዛ ወዲያ ሐሰተኛ በሏት፣ ከዛ ወዲያ ጣላትን በሏት። አንብቡት። ጌታ የሚያስተምረው ጌታ ኢየሱስ የማቴዎስ ወንጌል ምዕራፍ አምስትን ብቻ እንኳን አንብቡት፣ ሌላው ይቅርና። ረጋ ብላችሁ ከፎናችሁ አውጡ፣ ከፎናችሁ ዳውንሎድ አድርጉና አንብቡት። በቃ ሌላውን እንኳን አይደለም ብዙን አንልም፣ ያን አንብቡና ምንድን ነው ኢየሱስ የሚያገኘው በሉ። እሷ የጠየቀችውን ጥያቄ ይህን ሁሉ አስተምሮ ኢየሱስ ምንድን ነው? መሐመድ ብዙ ነው። ከእንትኑ ከዝርፊያው አንድ አምስተኛውን ያላህ ደግሞ የሆነውን ይቀበላል። ከሁሉ ነገር መሐመድ ያገኛል። በቀኝ እጅህ የሰጡህን ይህንን ይህንን በጦርነት የማረከውን ባሪያዎችን ሴንት ብዙ ነገር አለ። ኢየሱስ ግን ይህን ያህል ደግሞ ምንድን ነው የሚያገኘው? ምንድን ነው ነው ኮሳ ምንም። ምክንያቱም እሱ የሚያገኘው እኛን ማዳን ነው። አንቺን ማዳን ነው። እኔን ማዳን ነው። የኢየሱስ ስራ ይሄ ነው። በቃ ወደደን፣ ገና ጠላቶች ሳለን ወደደን። ስለወደደን ነው አንቺን ስለወደደ፣ እናንተን ሙስሊሞችን ስለወደደ፣ እኔነን በኦርቶዶክስ ሃይማኖት ውስጥ የነበርኩትን ስለወደደ ነው ወደ ክርስቶስ ስመጣ ወደ እውነት ስመጣ አወቅሁት። ኢየሱስ ሃሌሉያ፣ ፍቅር ነው። እግዚአብሔር ፍቅር ነው። ፍቅር ፍቅር ፍቅር ሃሌሉያ። የታረደው በግ ኢየሱስ፣ የዘላለም ገዥ፣ የዘላለም ንጉስ፣ እውነት፣ መንገድ፣ ህይወት የሆነው ኢየሱስ፣ ወደ እርሱ ኑ ዛሬውኑ። እንደምናችኋለሁ። ሄዱና አንብቡ፣ የማቴዎስ ወንጌልን አንብቡ። አታንብብ ያላችሁን ው ዶክተር ዛኪር አታንብብ ያሏትን ትታ ነው ያነበበችው። እውነቱ በራላት። አሁን የክርስቶስ ተከታይ ሆነች። ኢየሱስን መረጥኩ አለች። እናንተም ምረጡ። እናንተም ብርሃን ይሆንላችሁ፣ የነፍሳችሁ ብርሃን ይሆንላችሁ። ጌታ ኢየሱስ በነገር ሁሉ ይርዳችሁ። ጆሮዎቻችሁን ይክፈት፣ ዓይኖቻችሁን ያብራ። ደህና ሁኑልኝ። ባይ ባይ።